ሰላም ሰላም ውዶቼ እንዴት ናችሁ ደህና ናችሁ አይ ያላችሁን ያለው እግዚአብሔር ይመስገን ላይክ ሰብስክራይብ በማድረግ ቤቱን ይቀላቀሉ ፕሊዝ አበረታቱኝ አዲስ ጀማሪ ነኝ እያበረታታችሁኝ ውዶቼ ዛሬ በአዲስ ቪዲዮ መጥቻለሁ ኩዌቶች በጣም የሚወዱት መችቡስ መችቡስ በፍርን ልሰራ ነው ሁላችሁም አብረን እንስራላለው ዶሮና አጥቤ አዘጋጅቻለሁ እንዲሁም ደግሞ እዚህ ጋር በከል በሎሚ በደንብ ነው ያጠብኩት። መታጠብ በጣም ይፈልጋል። ከልና ጨው በደንብ ከተደረገበት ጣሙ ቆንጆ ነው የሚሆነው፣ ፍርን ውስጥ ሲገባና፣ በዚህ መልኩ አጥቢ አለው ፏ ብልጭ አድርጊያታለሁ። ዶሮዬ እየተበተነች ነው፣ ሁሉ መታጠብ በስቶባት ማለት ነው። እንደዚህ ጥብ አርግተን ካዘጋጀን በኋላ ማጠንፈፊያ ላይ እንዲናስቀምጠዋለን። ውሃም ጥዳለን የተጣደው ውሃ ላይ ይህ ዶሮን መጨመር። ዶሮ በደንብ ከታጠበ በኋላ መልሰን ሩዝ ስለምንሰራበት እንትን አይልም ሌላ ቃና ያመጣብንም ማለት ነው። የፈላኸ ውስጥ የጨመርኩት ዶሮ ዶሮ ሲጨመር በነገራችን ላይ የፈላ ውሃ ቀዝቀዝ ይላል። ምክንያቱም ዶሮ ቀዝቃዛ ስለሆነ ማለት ነው። ዶሮ እንደዚህ ሶስት ዶሮ ነው የሰራሁት። አንዱ ግን የታል እንዳትሉኝ። ቅመማ ቅመሞቼ እዚህ ጋ አሉ። እነኝናቸው ቅመሞቼ፣ ዝንጅብል፣ ሽንኩርት፣ ሄል፣ ቀርፋ፣ ሚስማር፣ ቀይ ሽንኩርት አለ። እነኝናች ፍልፍል አስወትም አለ በሀባው ማለት ነው። እንዲሁም ጨዋ እንደ ላይ እነኝናቸው ናቸው ግብአቶች። አብሬ የማንተከትከው ማለት ነው። የው ዶሬትን ተከተከ እዚህ ጋ ጨመርኩበት፣ አብሮ እንዴት ተከተክ ጣም እንዲኖረው ማለት ነው። ቆንጆ ቃና ያመጣል። በዚህ መልኩ የተንተከተከ ነው። ከሰላሳ ደቂቃ በላይ ግን ማንተክተክ የለብንም። ከዛ በላይ ከሆነ ይበታተናል። በጣም ብትንትን ነው የሚለው። እዚህ ጋር ዘይቴን ጨመርኩኝ። ማንኛውንም ዘይት መጨመር ትችላላችሁ። በሰምነ መስራት ይቻላል። ፍልፍል አስወጥ ጨመርኩ። ሄላ አለኝ፣ ቀርፋለኝ። ግብአቶቹ እነኚ ናቸው። ከሽንኩርቱ በፊት የምንጨምራቸው ማለት ነው ሄል ሄሉን ትንሽ መታመታ መታ ማድረግ ፍሬው እንደ እንዲወጣ አድርገን ሳይሆን ትንሽ መታ ስናደርገው ይወጣል በጣም እዚህ ጋር ጥቁር ሎሚ ያለኝ ጥቁር ሎሚውንም መበሳሳት አለብን በቢላ ብስት ብስት ብስት እናድረግ አለብን እዛ እንደዚህ ሞቅ ሞቅ አድርጓለሁ በጋለ ዘይት ዘይቱ ግሏል። መጀመሪያም በላዩ ላይ ምን እንጨምራለን? ሽንኩርት እንጨምራለን። ሽንኩርት እየተከተፈ በፈለጋችሁት አይነት ሽንኩርት መጨመር ይቻላል። እንደዚህ አብሬ እያቁላለሁ እኔ ያለሁት በነገራችን ላይ በጣም ነው የሚጣፍጠው። እግዚአብሔርን የመጀመሪያ ሰት ቪዲዮ ሰርቼበት ነው። ቪዲዮ ልካሌ ነው መዳም የሰራሁት እና በጣም በጣም የወደዱት ምግብ ቢኖር በጣም ነው የወደዱት። ብዛት እንትኖች ፓክስታኒ እና ህንዶች ይመገቡታል። ይሄን ምግብ ኩዌት መችቡስ ኩዌት የሚባል ነው ስሙ እና ይኸው፣ ቅመማ ቅመሞች አንድ አይነት ነው። አሁን የጨመርኳቸው በፍሬ የጨመርኳቸውን በፓውደር ነው የጨመርኩት። ከሙን፣ ክዝበራ፣ ቀረፋ፣ የሎሚ ፍቅፋቂ፣ ሄል እነኝ ነው የጨመርኩት። አሁን ያያችኋቸው ማለት ነው። እንደዚህ ምስ ምስ አደረግኩት አቁላላውት ዶሬ ሙዚቃ ሰላሳ ደቂቃ ሞላው። ሰላሳ ደቂቃ ሞልቶታል። ዶሬ ይበቃል። ከሰላሳ ደቂቃ በላይ ከሆነ ብትትን ይላል፣ ይበታተናል። ይሄው በዚህ መልኩ እንደዚህ ሆኗል። ይሄው የተቆላላው ሽንኩርት ላይ ደግሞ ቃሪያ፣ ቃሪያ የትልልቁ የለም። እሱንም መጨመር ትችላላችሁ፣ ግን እኛ ቤት ሰለማይበሉ አይበሉትም፣ አይወዱትም። ቃናው ሲሸታቸው ሰለማይ መገቡ ነው እንጂ መጨመር ትችላላችሁ። ይጨመራል፣ እንደየቤቱ ይለያያል። ሁሉም ሰው የሚወደውን የሚወድም፣ የማይወድም ሰላለ ማለት ነው ይው ዶሮ ያን ተከተክንበትን እንትኑን አንስተን ላጠንፈፈን ሽንኩርቱ ዝንጅብሉ ምናምን ቅመማ ቅመሞቹ እንዳይገባብኝ ብዬ ወደ ሩዙ ስቀቅል አንስቼው አጠፍፌዋለሁ ማለት ነው። ማጠንፈፍ አለብን። እንደዚህ የተዘፈዘፈ ሩዝ አለን። ሩዙ ከአስር ደቂቃ በላይ አልዘፈዘፈውም እኔ አስር ደቂቃ አስር ደቂቃ ነው የምዘፈዝፈው ምክንያቱም እንዳይሰባበርብን ማለት ነው። እንደ አሰራራችን ነው። መችቡስ ምናምን ከሆነ በጣም ከተዘፈዘፈ ይቦካል። ስለዚህ ከአስር ደቂቃ በላይ ባይዘፈዘፍ መልካም ነው። አስር ደቂቃ ከሆነ ግን የሆነ የሚያምር ረዛዝሞ ነው የሚወጣው። አይሰባበርም፣ ምንም አይሰባበርም እና ከአስር ደቂቃ በላይ ባንዘፈዝፈው ጥሩ ነው። እሱንም በቀዝቃዛ ከሆ ነው መዘፈዘፍ ያለብን። ሁን ጊዜ ጨምር ያለው ቅመማ ቅመሞችን በደንብ ና ያቁላለዋቸው ሽንኩርቱ ራሱ በስሏል። ስለን ያደረኩት በኋላ ሩዙ ላይ እንዳይታይብኝ ማለት ነው። ዝንጅብሉን ባታወጡትም ችግር የለውም። መጨረሻ ላይ ታውጡታላችሁ። ሩዙን ልታወጡ ስትሉ፣ ወደ ገበታ ልታቀርቡ ስትሄዱ ሩዙን ከላይ ቅመማ ቅመሞቹን ማንሳት ትችላላችሁ። ቃሪያና ሎሚውን ብቻ መተው፣ ሌሎቹን ግን ማንሳት ይቻላል። ምክንያቱም ከላይ ስለሚቀመጥ ማለት ነው። ግን ሩዙ እስኪ በስል ድረስ አብረን ማስቀመጥ አለብን። ጣዕሙን በደንብ እንዲወስድልን ማለት ነው። ኦኬ፣ እዚህ ጋር ዘይት አለኝ። ዘይት ዜቶን አለ፣ ሎሚ አለ፣ ዘፍራን አለ ጨው አለበት። እነኝን ደግሞ ለዶሮ በጥብጣለሁ ማለት ነው። ይሄ ለዶሮ ከለር የሚቀባ ከለር ነው። ዘፈራን ነው የዘፈዘፍኩት። በበረዶ ብዘፈዘፉት እንደዚህ የሚያምር ከለር ያመጣላቸዋል። በበረዶ ምግብ ከመጀመራችሁ በፊት በበረዶ ዘፍዝፉት። ይው ሎሚ ጨመርኩ ዚጋ ዘይ እዚህ ጋር ዘፈራኔ የተዘፈዘፈ በበረዶ ተዘብዝፎ እየቆየ ነው። ጠዋት ነው ይነከርኩት። አያችሁት ከለሩ እንዴት እንደሚያምር በበረዶ ሲሆን ያምራል። ሄል ሄል ፓውደሩን እዚህ ጋር ክዝበራ ነው ይሄ ክዝበራ፣ ትንሽ ሳይበዛ ክዝበራ ፓውደሩን እዛን አብረን መበጥበጥ ዶሮውን ከለር መስጫ ነው። ፍርን ውስጥ ለከተው ስለሆነ ቡኒ እንዲሆን ብራውን እንዲሆንልን ማለት ነው። ይሄው ዶሮአችን ሊደረደር ነው ው እንደዚህ ሆኗል። ሳትቀቡ ከጨመራችሁት ከለሩ ያ አያምርም። አንደኛ ሁለተኛ ነገር ደግሞ የሆነ ድርቅ ነው የሚለው ዶሮ። ግን እዚህ ጋር ሎሚና ጨው፣ ሎሚና ዘይት ዘፈራን ከለሮቹን አንድ ላይ ካደረግን አይደርቅም። ዘይት ላይ ላይ ይሰላል ማለት ነው። በስምነም የሚጠቀም አለ። ስምነ ቤተሰቦቻችሁ የሚጠቀሙ ከሆኑ በስምነ መጨመር ይቻላል ማለት ነው። ያው እንደዚህ በደንብ ቀብቻለሁ። ከስር ወረቀት ማድረጋችሁ እንዳትረሱ። ወረቀት ካላደረጋችሁ የዘብደውን ወረቀት ካላደረጋችሁ ዶሮ ይጣበቅና በኋላ ለማውጣት ያስቸግራችኋል። ሊበታተንም ይችላል፣ ዶሮ ማለት ነው። ብትንትን ነው የሚለባችሁ። ዶሮ ግዴታ ከስር እንደዚህ ማንጠፍ አለባችሁ። ይው እንደዚህ አማረበት ተቀባች ፏዋለች። በነገራችን ላይ ዘፈራን ለምግብ በጣም ከለር ይሰጣል። እሱ ከሌላ ሁን እርድ ምናምን የሚሰራ ከሆነ ብዙም አያምርም። የወሩ እዚህ ጋር ደረሰ። እንዳልኳችሁ ቅመሞች እንዳለ ከላይ ነው የቀሩት። አሁን እዚህ ጋር ማንሳት ይቻላል። አይ ካላችሁም ዘፈራን አፈሳችሁበት። መጨረሻ ላይ ምግቡን ወደ ገበታ መውሰድ ስትፈልጉ አነሳሳት ትችላላችሁ። ዶሮም ፍርን ውስጥ ገባ። አስራ አምስት ደቂቃ ነው ያቆየሁት። የጋለ ፍርን ውስጥ አስራ አምስት ደቂቃ። ፍርን ውስጥ ሀይግል ከከተታችሁት ግን ዶሮ በጣም እንጨት ነው የሚሆነው። እዚህ ከላይ ከላይ ሩዝ ላይ ይደረጋል። እዚህ ጋር ፈሃም እሳት እያነደድኩኝ ነው፣ ከሰል ማለት ነው። ከሰሉን በስምነ ውስጥ አጨሰዋለሁ። መችቡስ ቡኻሪ ነው የሚባለው ይሄ ምግብ ማለት ነው። መችቡስ ቡሃሪ ይኸው እንደዚህ ጭስ ጨመርኩበት ከደንኩኝ ወጣ። ይኸው ዱሪ እንደዚህ ይሄን መስሎ ማሻላ ይሄው እንደዚህ ዶሮ ወጣ። ወደ ምግብነት ሊቀርብ ነው። እንደምትወዱት ተስፋ አደርጋለሁ ውድ ቤተሰቦቼ፣ ቆንጆ ምግብ ነው፣ ሞክሩት። መዳምቹ የምታደንቀው የምትወደው ደጋግማችሁ ስሩ የምትለው ምግብ ይሆናል ነው ምላቸው። አርባ አርብ እኛ ቤት ሁሌ ይሄ ምግብ ነው የምሰራው። ይህንንና እና ብሪያነ ሁለቱን ነው የምሰራቸው በጣም ስለሚወዱት ማለት ነው እና ሞክሩት አሪፍ አሰራር ነው ቆንጆ ቀለል ያለ ጊዜ ማይፈጅ። አዲስ የሆናችሁ ላይክ ሰብስክራይብ አድርጉ፣ አበረታቱኝ። ቪዲዮን እስከ መጨረሻ እዩልኝ ወዶችዬ፣ ፕሊዝ። ሎሚዎቹን፣ ቅመሞቹን ያው መጨረሻ ላይ እንዳልኳችሁ እንደዚህ ማንሳት ይቻላል። ያው እንዳለ ብድቅድቅ ምንም አይቀር፣ ምክንያቱም ከላይ ስለሚቀር ማለት ነው። ይህ ወደ ገባ ፈነቅ ቀርበዋል። አመሰግናለሁ ውዶች ስለተከታተላችሁኝ። ባይ ባይ